አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታቋለህ። ላለፉት አስራ ሰባት አመታት የልብ ጓደኛ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን፣ ለእሱ የሚላከውን ብር አብረን እያጠፋን፣ ለእኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪህ ተመለስ። ሀይ እንዴት ናችሁ? ከምስሉ ም ወንድሜ ገዳይ የሆነ መርዝ ብሰጥህ አትሞትም ወይ? ማርቆስ 1616 ሳይሆን ማርቆስ 1618 ላይ ያለውን የሚያምኑ እነህ ምልክቶች ይገተሏቸዋል የሚገል እንኳን ቢጠጡ አይሞቱም የሚለው ታፍሩበት አላችሁ። ባ መሐመድን በጣም ነው የምትሸማቀቁበት። ነው መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን ገና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 ገዳይ የሆነ መርዝ ብሰጥህ አትሞትም ወይ ማርቆስ 1616 ሳይሆን ማርቆስ 1618 ላይ ያለውን የሚያምኑ ምልክቶች ይገተሏቸዋል የሚገል እንኳን ቢጠጡ አይሞቱም የሚለውን እዞ የአይጥ መርዝ ልስጥ ትጠጣለ ሆይ ብሏል አዎ ይኸው መርዝ እጠጣለሁኝ ያሳያለሁ እንደማልሞት ማለት ነው መርዝ ጠጥቻ ያሳያለሁኝ ነገር ግን ይሄ ልጅ በንባብ ያመጣው ሳይሆን እነ አመዲዳት እነ ዶክተር ዛኪር ናይክ እንደገና ደግሞ እነ አቡ ሀይደር ደጋግመው የሚሉት ጥቅስና ደጋግመው የሚጠይቁት ጥያቄ ነው። ይህንን ጥያቄ በአስራሁለት ምስማር እንከረችመዋለን። እንዴት እንደምንከረችመው እኔ መርዙን ጠጥቻ ያሳያችኋለኝ። ምንም እንደማልሆን ማለት ነው። ቅድሚያ ግን እነ ዛኪር ምን እንደሚሉ ማዳምጧቸው ሳይንቲፊክ ቴስት

ዶክተር ዛኪር ያለው ሰምታችሁታል። አንድ ሰው አንድ ሰው አላገኘውም አለ መርዝ ጠጥቶ ሚያረጋግጥ ሳይንቲፊክ ነው አለ። ይህንን ሳይንቲፊካል ካደረጋችሁት ወይም ደግሞ ፕሩቭ ካደረጋችሁ ልኝ ክርስቲያን እሆናለሁ። ስለዚህ አንድ ሰው የሚያረጋግጥ ልኝ አጥቻለሁ ነው እያለ ያለው ይህኛው ልጅ ደግሞ መርዝ እንድጠጣ ግብዣ አድርጎልኛል። መርዙ ፊት ተቀምጧል። ልጠጣው፣ እጠጣዋለሁኝ። ነገር ግን ይሄ መርዝ ብጠጣ ታምናላችሁ? አታምኑ። ምክንያቱም መርዝ አይደለም ትላላችሁ። ኦኬ፣ መርዝ አይደለም አዎ። ግን እንዴት እንተማመን ታዲያ? ገዳይ የሆነ መርዝ አይጥ ተራ ነገር ነች። ለምን የሬሳ ማድረቂያ አይሆንም? ገዳይ የሆነ መድኃኒት አንተ ራስህ ገዝተህ ታመጣልኛለህ። ያን ገዳይ የሆነ መርዝ እኔ ገዝቼ ብጠጣ ገዳይ አይደለም ብለህ ስለምትከራከር አንተ ራስህ ገዳይ የሆነው መርዝ ገዝተህ ታመጣና ትሰጠኛለህ። ከመስጠትህ በፊት ግን በኢትዮጵያ ባህል ወግ፣ ስርዓት መሰረት አንድ ሰው ግብዣ ሲያቀርብ ዝም ብሎ ብሉ፣ ጠጡ አይደለም የሚለው አብሮ እየበላ እየጠጣ ነው አይደለ? ቀምሰ ትሰጠኛለህ። መርዝን ያልቀምስ ይገለኛል። እንዳንተን ደግሞ ነቢይህ እንደዚህ ብለሃል። አንብብልህ፣ ቡሃሪ ሳይ፣ ቡሃሪ 5445 ላይ ናሬትድ ሳይዳ አላስ ሚሴንጀር ሴድ አጃዋ ዴትስ ኤቨሪ ሞርኒንግ ዊል ኖት ቢ አፌክትድ ባይ ፖይዝን ኦር ማጂክ ኦን ዘ ደይ ሂ ኢትስ ዘም ይላል። ስለዚህ ሰባት ቴምር አጃዋ ዴት ቴምር ማለት ጥቁሩ ቴምር በሳውዲያ ውስጥ በብዛት የሚመረተው ነው። እሱ የበላ አለ መርዝ ቢሰጠው አለ ወይንም አለ ማጂክ ቢደረግበት በዛን ቀን ምንም አይሆንም አለ ኦኬ እኔ ሰባት ቴምሩን አዘጋጅልሃለሁ፣ አንተ ገዳይ ያልከው መርስ ዘ- ትመጣለህ። እኔ ሰባት ቴምር እሰጥሃለሁ፣ እሱን ትበላና መርዙን ቀምሰህ ገዳይ መሆኑን ለእኔ ትሰጠኛለህ፣ እኔ እጠጣልሃለሁኝ። ትስማማለህ? ትስማማለህ? ተስማማ። ስማማለሁ። ታፍሩበታላችሁ። ሙሐመድን በጣም የምትሸማቀቁበት ነው። መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን ገና ሰ እንዴናችሁ ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም ሙሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው እውነት ነው ታፍሩበታላችሁ ትሸማቀቁበታላችሁ ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቅርበንላችሁ የሸሻችሁት በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ውስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይ ነው። አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ ሚያውቁት፣ ግን ነቢያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ፣ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራው ቪዲዮን ተመልክቼዋለሁ። ያስተላለፍከውን ጥሪም አይቼዋለሁ ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነቢያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሀዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለኝ። ለማያውቁ ቁርአን ላይ ያለ ነቢይህ እንደዚ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት። በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን።